ስላሉ ነው ፊት ወደ ፖሊስ ጣቢያ ሚሄዳለን ለምን ምን አጠፋሁ ነው ጣቢያ ሚሄደው እሱም ፖሊስ ጣቢያ ሰካብ ታውቀዋል እባክህ አብሬን ትመጣ እናንተ ሄዱ ማየት አልችልም አግኝቼው ድጋሚ እንኳን ይቅርታ መጠየቅ አልችልም ስራ ላይ ነኝ እንደምታየው ደግሞ ስልክ

ዛሬ ደግሞ ቶሎ እንደዚህ እየተነሳ ዘመዶችን የምትጎዳ ከሆነ ናታንንም እንደማትጎዳው በምን እርግጠኛ ነኝ? እንደዚህ እንደፈለግክ እየሆንኩ ነው ያለሁት፣ ቤተሰቦችን ለመጠበቅ ነው። እና አሁን ደግሞ ቢኒያም ዘመድሽ ሆነ? አዎ ዘመዴ ነው። ገነት እናቴ ዳግመ ወንድሜ እስከሆነ ድረስ እሱም አጎቴ ነው። አጎቴ ባይሆንም እንኳን የናታን የቅርብ ጓደኛ እስከሆነ ድረስ ለእሱም እታገልለታለሁ። ስምኛለሽ? ለዚሁ ውሻ መቆርቆርሽን ከአሁን በኋላ የምታቆሚ። እቆረቆርለታለሁ። ለማን ሆነና ነው ህይወቴን ያበላሸሁት? ለሱ እኮ ነው አሁንም። ቢኒያምን ካሰርክበት የማትለቀው ከሆነ የማታውቃትና የፍራታ እሆንብሃለሁ። የእኔ ንግስት፣ ተያት ፈታተኝ። በመጀመሪያ ቢኒያምን ያላሳሰርኩት ሲቀጥል፣ ይሙት በህይወት የሚኖር የማውቀው ነገር የለም ብቻ። እኔም ፖሊሶቹን በየፊናችን እየፈለግ ነው ነው ምንም ሳይሆን ወደ ቤቱ ይመለስ ይሻልሃል። ካልሆነ ግን ለአንተም ነኝ። እንዴት ነው በአንድ ሴት እንደዚህ ልደፈር የቻልኩት? ይበሊያ ቤት እንዲህ እንድትጫወትብ የፈቀድክላት ራስና በተለይ ከዚህ በኋላ አንድ ነገር ባደርግ ገበኔን ሁሉ ለሰው ነዋታ ምትሰጥብኝ

ተከታታይ ድራማ በሰማንያ ስምንት እንግዲህ ትናንትና መተዋል ማለት ነው። ቢኒ አለ አልሞተም፣ ምን ስላለም እጅግ በጣም ደስ ብሎናል። በነገራችን ላይ ብዙዎች ቢኒ ከሞተ ሀረግ ድራማ ድጋሚ አልመጣም አላይም የሚሉ ብዙ ሀሳብ የሚሰጡ ኮሜንት የሚያደርጉ ነበር። እንዲሁም ደግሞ የነቤዛ ቤት ሁልጊዜ የሬሳ ተቀባይ ነው፣ እንዲ ለምንድን ነው እንደዚህ የሚሆነው እየተባለ በጣም ብዙ ነገር እያለ ነው። እውነት ነው። እኔ ራሱ ቢኒ ቢሞት ወይንም ደግሞ ቢኒ እንደዚህ አድርጎ ያደርጉ ያፌት እንዳሰበው ሁልጊዜ ከንቤዛ ቤት በር እንደሚወረወረው ወሮወሮ ቢሆን ማለት ነው፣ አሁንን ለመናገር በጣም ተናድጄ ነበረ ማለት ነው። ሆኖም ግን እንግዲህ ቢኒ አለ ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ደህና ናቸው? የሰላም ሀበሻ ቻናል ቤተሰቦች በያላችሁበት ሰላማችሁ፣ የብዛሌ ለቤት የአዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ሰላም አላልኳችሁም? ለዛ ነው ሶሪ እና ያው ሀረግ ድራማ ሆነን ለመናገር በጣም አሁን ላይ ተወዳጅ የሆነ ድራማ ነው። አሁን ካሉ ወይም ደግሞ እንደዚህ ዩቲዩብ ላይ ከሚቀርቡት ድራማዎች እኔ እንደ አንደኝነት የሚከታተለው ድራማ ነው ማለት ነው። እና የአያፌት እንግዲህ ክፋት ወይንም ደግሞ አያፌት የሚሰራቸው ነገሮች እጅግ በጣም ከባድ ነገሮች ናቸው። ስተት እየሰራ እንግዲህ በብር ደግሞ በብር የተታለሉ ወይንም ደግሞ የሰው እንትን ሀቅን በብር በመሸጥ እንግዲህ ከስርም ሲወጣ የተለያዩ ነገሮች ሲያደርግ አይተናል ማለት ነው፣ በምንም ይሁን በምንም እሱ ስህተት እየሰራ ራሱን እያስመለጠ ያፌት ይገኛል። ሆኖም እንግዲህ ቢኒ በመረጃ በማስረጃ እንግዲህ ክሱን አንስቶ ከሶት ነበረ። ያውም ተሳክቶለት እንግዲህ እስር ቤት አስገብቶት ነበረ። ግን ደግሞ አንድ ቀን አንድ ቀን ከዋለ በኋላ ወጥቷል ማለት ነው ያፌት። ይሄንንም እንግዲህ በብር ነው እሱ ከእስር ቤት ሊወጣ የቻለው። ከእስር ቤት እንደወጣ ደግሞ ያንን ተንከሲስ የከሰሰኝን ልኩን አስገባዋለውኝ በማለት እንግዲህ ከከሱ አብሮት ከሚሰራው ጋር በጣም እየዛተ ነበረ ማለት ነው። እሺ፣ እናገኘዋለን፣ ልኩን እንሰጠዋለን በማለት እንግዲህ ሲፎክሩ ነበረ። እንዳሰቡትም አድርገውታል። በነገራችን ላይ በመጀመሪያ በእርግጠኝነት የአፌ ሰዎች ነው የደበደቡት ብዬ አስቤ ነበረ ማለት ነው። የአፌ ሰዎች ደብድበውታል፣ ግን ደግሞ ቢኒ እሱ እንደዚው ዘርሯቸዋል የሚል ሀሳብ ነበረን። የሰጠውት ግን ደግሞ አቤል ነው ይህን ሁሉ ነገር እያደረገው። የአፌ ሰዎችም በመጀመሪያ ቢኒም እስካሁን አላገኙትም፣ እንዳላ እንዳያያዙት እና እንዳላገኙት ሲፈልጉት እንዳላገኙት ነው እንግዲህ ሲናገር እየሰማ ነው ማለት ነው። ስለዚህ የአፌት የአክስቱ ልጅ አቤል ነው ይሄ ሁሉ ነገር ያደረገው። በባለፈው እኔ ዳጊ፣ እንዲሁም ደግሞ ጽጌ ያው መረጃውን ያፌትን እንደወገው ማለት ነው ያንን የራሱን ድምፅ ቀርተው ባሰሙበት ሰዓት በጣም ነበር የተበሳጨው፣ በጣም ነበር የተወራጨው የተወራጨው ማለት ነው። እና በወቅቱ እኔ በጣም ነበረ ለዳጌ ነበር የፈራሁት ማለት ነው። እንደዚያ ሲወራጭና እንደዚያ ሲያደርግ ሲኖር በጣም ተናዷል። ዳጌን የሆነ ነገር እንዳያደርገው ወይንም ደግሞ ዳጌን እንዳይገለው ዳጌን፣ በቃ እሱን ነበር ያሰቡት እንጂ በፍጹም ቢንያምን እንደዚህ ያደርገዋል የሚል ግምት አልነበረኝም ማለት ነው። ግን ደግሞ እሱ ያፌትን ነገር እየተተከተለ ነው የሚያደርገው ማለት ነው። የሆነ ነገር አጥፍቶ ወይንም ደግሞ የሆነ ነገር አድርጎ ሌላ ሰው እንዲመስል ነው የሚያደርገው ማለት ነው። ስለዚህ አቤል ይህን ነገር ያደረገው ያፌት እንዳደረገው አድርጎ ነው ማለት ነው። እና ከመፈታቱ እስር ቤት ከመፈታቱን እንትን ሲል ልክ ይህን ነገር እሱ እንዳደረገው አድርጎ እንግዲህ ተጠቅሞ ቢንያምን ጎርቶታል ማለት ነው። ከጨለማን ተገን በማድረግ እንዲህ ከኋላው በመንጣት ራሱን በመንጣት እንዲወርቅ አድርጎ አሁን ደግሞ ያው ወስዶ ከአንድ ክላስ አድርጎ እንደዚህ እያሰቃየው ይገኛል ማለት ነው። እንግዲህ ያፌት ደግሞ ፖሊሶቹ መጥተው ወስደውት ነበረ፣ ግን ደግሞ ለተጠየቀው ጥያቄዎች መልስ ሰጠ፣ ለጊዜው በቃ ሂድና ያሉት ማለት ነው። ግን ደግሞ ይሄ ልጅ ካልተገኘ ከአንተ ራስ አንወርድም ብለው ነበር። ግን ደግሞ እኔ ከእናንተ በበለጠ መልኩ ፈልጌ አመጣላቸዋለሁ፣ አገኘዋለሁ በማለት እንዲሁም የተለያዩ ቃላቶችን ሲናገር ነበረ። ልክ ከእስር ቤት እንደወጣ እሱንም ፈልጉ ለማግኘት እጥረት እንደሚያደርጉ አብሮት ከሚሰራ ጋር አውርተው ተለያይተዋል ማለት ነው። እንግዲህ ያው ሌላው ጽ ነች እጅግ በጣም ተጎድታለች ማለት ነው። ምክንያቱም እንግዲህ ቢኒያምን እንደሚወዳት እንደሚያፈቅራት ለማወቅ ብዙ ነገሮችን የራሷ የሆነ ነገሮችን ፈተናዎችን ፈትነው ነበር ማለት ነው። ሳይዘጋት ዝም ብላ ዘግታ፣ ሳያኮርፋት ዝም ብላ አኩርፋ የተለያዩ ነገሮችን እስኪ የሱስ ፍላጎት ምን ይሆናል በማለት እንግዲህ የውስጧን ፍቅሯን እምቅ በማድረግ እንግዲህ እሷ እያፈቀረችው እየወደደችው ማለት ነው ግን ደግሞ እሱ የበለጠ መውደድና ማፍቀር እኔ መፈለግ አለበት በማለት እንግዲህ ብዙ ነገሮችን ስትፈትነው አይተን ነበረ እና ያ እሷ ለመፈተን ብላ ስትል ለመራራቅ ነገሮች መተው ነበረ ማለት ነው። እንዲሁም ደግሞ በመሀል ያ አቤል እንግዲህ ፎቶ አንስቶ ምናምን ነገር በጣም በብዙ ነገሮች አቀናብሮ ረብሿት ነበረ። በዚያ በዚያ እንግዲህ የጽና እንዲሁም ደግሞ የቢኒያም ፍቅር ትንሽ በጣም ሻክሮ ነበር። በመጨረሻም እንዳትከተለ ድጋሚ ልታገኘኝም እንዳትሞክር በማለት እንግዲህ አንተ እንቅፋቴ ነህ በማለት ቤንያምን ነግረው ነበረ እና ያን ነገር እያስታወሰች እጅግ በጣም እየተጸጸጠች ነበር። እኔ ነኝ እንትን ያልኩት አሁን ቢመጣ እንዴት ነው ይቅርታ ራሱ የማደርግለት እያለች በጣም እንትን እያለች ነበረ። ሌላው እንግዲህ ያው የፍራታ ነች የፍራታና እናቱ ተገናኝተው ነበር። የፍራታ ገኒን ለመጠየቅ ገኒ ጋር ሄዳ ነበረ። ያው ተገናኝተዋል። እጅግ ደስ በሚል በፍቅር አይን ተያይተዋል። እሷም ደግሞ ወደ ቤቷ ተመልሳ ዛሬም ይወደኛል፣ ያፈቅረኛል፣ እኔም ወደዋለሁ፣ አፈቅረዋለሁ፣ በስስት ነው የሚያየኝ በማለት አልጠላኝም፣ እንደዚያ እየተናገረኝ ውሸቱን ነው በማለት እንግዲህ ተናግራለች። በጣም ደስ በሚል ፈገግታ ማለት ነው ታጅባ ስትናገር ነበር። እውነት ነው ያው እናቱ አሁንም ኤፉዬን ይወዳታል፣ ያፈቅራታል። የአዲሷ ልጅ እንግዲህ የቀረባት ያው ያፌትን ስራ አብራም ስራ እናቷ ስለሆነች እሷ ለማጥመድ ነው። በነገራችን ላይ እናቱ የሚሰራው በጣም ትልቅ ነገር አለ ማለት ነው። ምክንያቱም ማንንም ማንንም ሳያስገባ ይህ ከፖሊሶች ጋር ትክክለኛ ፖሊሶች ማለት ነው፣ ለሆዳቸው ሳይሆን ለእውነተኛ የሚሰሩ ፖሊሶች ጋር እየሰራ ይገኛል ማለት ነው። ስለዚህ ያቺ የተዋወቃትን ልጅም ያገታት እራሱ እናቱ ነው ማለት ነው። እኔ ሲጀመር መጀመሪያውን ሲዋሽ ነው ገና እኔ ስራ የለኝም ስራ የለኝም እንዲሁም እህቴነች የምታስተዳድረኝ ምናምን ሲል እናቱ ገና ዛሬ ዋሸ። ስለዚህ የሆነ ነገር አቅዶ መሆን አለበት የሚል ነገር ሀሳብ ነበረ። ከዛ በቃ እሱ ይሄን ነገር እንደሚሰራ እየገባ ይመጣ ማለት ነው እና በዚህ በዚህ እርግጠኛ ነኝ የያፌትን ነገሮችም እንትን ይላሉ ይሰብራሉ ብዬ አስባለሁ ማለት ነው። ሌላው ገኒ ነች። ገኒ በጣም ታሳዝናለች። ሎሊት እንግዲህ ሉሊት እኔ በጣም አንዳንዴ ታናደደኛለች፣ አንዳንዴ ደግሞ በጣም ነው ዘና የምታደርገ የምታስቀኝ። ግን ተንኮሏ ተንኮል አደለም እንደዛ ታማ እንደዛ ተጨንቃ እንኳን ማለት ነው ስልክ ደውላ ለገነት እንግዲህ መርዶ ነገረቻት ማለት ነው እና በጣም ነው ያናደደችኝ። ተንኮለኛ ነች። በዛ ላይ ደግሞ በጣም የሀረግ ድራማ ዋና ድምቀት ነች ማለት ነው። ታስቃለች፣ አስተያየቷ፣ ምኗ በቃ የምታወረው ራሱ በሀረካት ነው ማለት ነው። እና ያው እንግዲህ ደግሞ ማን ፍርድ ቤት ማን እንደሚቆም እናያለን ብላለች ማለት ነው። አውቃለች ለገኒ ደውላ እንደነገረቻት መርዶ እሷ እንደነገረቻት አውቃለች ማለት ነው። ስለዚህ ገኒ ደግሞ አሁን ላይ ማውራት አትችልም፣ ደንግጣ ስለሆነ ዝም ብላለች ማለት ነው። ሆስፒታልም አልሄደችም፣ ግን ደግሞ ከጊዜ በኋላ ትነቃለች በእርግጠኝነት ብዬ አስባለሁኝ። ብዙ ነገሮች አሉ፣ የሉሊት ብዙ የሰራቻቸው ክፋቶች ነገሮች አሉ። እሱን የምታውቀው ደግሞ ገኒ ነች። ስለዚህ ገኒ በዚሁ ደግሞ ልክ እንደዚህ እንደነበረው ሁኔታ መናገር አችሉም ብላችሁ ገኒ ምንትን እንዳትሏት ማለት ነው ብያስባለሁ። እንግዲህ ተስፋ አለኝ። ስለዚህ ገኒ እንትን ትላለች፣ ትናቃለች ብያስባለሁ። ወደ ራሷ ትመለሳለች የሚል ሀሳብ ነው ያለኝ እና ማንኛው እስኪ ቀድሞ ፍርድ ቤት እንደሚቆም እናያለን። ብላለች እያ ማለት እንዲህ አስታወሰች፣ እንዲህ እስከ ዛሬ ያደረግኩባትን ነገር በማለት እንግዲህ ሉሊት ወደ ራሷ መለስ ብላለች ማለት ነው እና በስተመጨረሻም እንግዲህ ኤፍራታና ያፌት ተፋጠዋል ማለት ነው። ቢንያምን አሁን የማትመልሰው ወደ ቤቱ የማትመልሰው ከሆነ እኔ የማታቀኝ ኤፍራታን የምሆነው፣ እኔ እንደዚህ የሆንኩት ራሴን አሳልፎ የሰጠሁት ለቤተሰቦቼ ስል ነው። ስለዚህ ለቤተሰቦቼ ከምንም በላይ ራሴን እንትን ክሰጥቻለሁ። ስለዚህ ቢኒ እንዲመለስ እፈልጋለሁ። ቢኒ አጎቴ ነው፣ ገኔ እናቴ ነች፣ ዳጊም ወንድሜ ነው። አጎቴ ባይሆን እንኳን የናቱ ጓደኛ ነው። ስለዚህ ለሱ ጠበቃ እቆምለት አለሁኝ። ስለዚህ በአስቸኳይ እንድታመጠውና እንድትመልሰው እፈልጋለሁ በማለት በማስጠንቀቃል ተናግራ እንግዲህ ወደ ላይ ወታለች ማለት ነው። በነገራችን ላይ ያፌት ማለት ነው። እኔ እኮ ያፌት ነኝ። እንዴት ነው እንደዚህ የሚሆነው? እያለ ለአንዲት ሴት እንዴት ነው? በነገራችን ላይ ሴት ልጅ ምንም ይሁን ምንም፣ ምንድን ነው ወታደርም ታንበረክካለች ይባላል። ግን እሱ በፍቅሯ ስለወደቀ ነው በነገራችን ላይ ማለት ነው። ቤዛን እንዴት እንዳደረጋት አይታችኋታል። በጣም ነበር የሚጫወትባት። እልህ ነበረ። ለሴት ልጅ ብዙ እንትን የለውም። በሴቶች ተደፍሬያለሁ ነው የሚለው። እንግዲህ ያፌት፣ ያ ከዚያ የመጣ ጭንካኔ ነው ወይንም ደግሞ አባቱ ወሮወሮ ስለጣለው ምክንያቱ አባት የፌት አባት ስለሆነ ወርውሮ ስለጣለው ጭካኔን እየሰራ ያለው በዚህ በዚህ ነገሮች በሁለት ነገሮች ናቸው ማለት ነው ግን ደግሞ ሴት ልጅ ማንንም ማንበርከክ እንደምችል የተረዳሁበት ፓርት ነው። ለምንድን ነው እኔ ለእሷ የወደኩት ባለው ፓርት ላይ በጣም እንትን ብሎኛል ማለት ነው። እና ውድ ቤተሰቦቼ የዛሬው እንትኔ ይህንን ይመስላል ቪዲዮ ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። በክፍል እንግዲህ 89 ሁላችንም በግጉት እንጠብቃለን።